ረፊሽ ካወቅ አይቀር ሁሉም ነገር እውቀው። በቅርብ መሞት አይቀርም። እባክህ እናቴን አደራ። ምን ማለት ነው? እንደዚህ አይነት ቀልድ አቁሚ። ይሄ ቀልድ አይደለም ቤሉል። ታመምሽ ከተባልኩበት ጊዜ ጀምሮ መታመሜን ስላላመንኩበት መድኃኒቱን እያወጥኩ አይደለም። መሞት ብቻ ነው የሚፈልገው። ምን በጠዋት ሄን ስንት ቀን መድኃኒት እንዳሏጥሽ ነግሪያችኋልሽ። ግን እኮ አላማመኝ ቢሆንም መታየት አለብሽ። እሺ በይ እሺ። ቆይ ምን እየወንክ ነው? እንዴት ያልተፈጠረ ነገር ሰው ተስፋ ያደርጋል። ፈትሰናን እንዲ ጨውፋን እንዲያትነጋት። ምን እየወንክ ነው እንዴ? ምን እየሆናችሁ ነው? እባካችሁ ተላቀቁ፣ ተላቀቁ! እንዴ ቤሎ፣ ቀርሌሎች ነው ምን ተፈጥሮ ነው? ምን ቤሎ ምን ሕክምና ነው የምትወስዳት ደሞ ምን ለመሆኑ እሱን ስንመለስ ነግርሻለሁ። ነኑን ስራት ያስፈልግ ሲጀምር፣ አንተ ምን ቤት ነህና ነው ሕክምና የምትወስዳት እናቷ ነው ወይስ አባቷ? አልገባኝም አልገባኝ። ምንድን ነው እንደዚህ አናደደች ልጅቷ? ምን አድርጊ ነው የምትላት? ለምንድን ነው እንደዚህ የምትከታተላት? ማም አረ ተረጋጋ። ቆይ ምን ነው ስራሽ ሁሉ ምንም እየገባኛል ለምን ራሴን በዚህ ደረጃ ታወርዳል? ካመመሽ እኔ ራሴ ወደ ህክምና ወስድሻለሁ። ስለዚህ እጄ ምኑ እጄን ነሽ ምን እና ከዚህ ውጣ። ማም በጣም ስለማከብርሽ ዳለመናገር ራስህ ነው። ከመንገዳችን ዞር በሉ እና ደግሞ ማንም ምንም አይመለከትም። ሲጀመር እኔ ደህና ነኝ። ወደ ህክምና መሄድ አይጠበቅብኝም። ጎበዝ በእኔ አሁን ወደ ውስጥ ግቢ። እኔ ከኔ ጋር የታመምሹ የሚቀለድበት በሽታ አይደለም። ቤሉ ለረፍ ረፍ አልችነት አዱ ደጋግሜ እንዳስቀይም አትገባም። በቃቱ ከሄደችም ከኔ ጋር ትሄዳለች። ደግሞ አንተ ጮኛ ያለ ሰው ሆነ ከማንም ሴት ጋር ትንዘናዘር የምታወሩ ነገር በሙሉ ያሳፍራል። አሳግታቸው፣ በቃ ቶሎ በል አሳግታቸው። ቤሉል ያየውን ነገር ማመን አቃታል። ወረቀቱን የኑኑ ቫይረስ መጠቃቷን አነበበው። ይሄንን ሲያየ በቃ ወገቡን ይዞ ማልቀስ መናደድ ሲደረሰ፣ እህቱ ኤልሹ ግን ቁማ እያየችው ነበር። ሲናደድ አንተን ለመጠበቅ ነው። ለምንድን ነው ልጅቷ ታማ እንደዛ ስታስቃያት፣ ታዲያ እንደዛ ያረግሻት ሲላት፣ አንተን ለመጠበቅ ነው። እንዴት ሰውን እንደዛ አድርገሽ ብሎ ቤሎ ጥሩ እንደስ ሲል ሲሰድፋን ነበር ወንድሜ ደግሞ የሚልሁን ብላ የያዘውን ፋይል አንብቦች ጭርስ ቀምታው ሄዳለች። ሁሉንም ነገር ተረዳው። ኑኑንም ወደ ሆስፒታል እያት መሄድ አለበ ብሎ ከኑኑ ጋር ሁሉንም ነገር አወራ። ኑኑም ካአሁን በኋላ መሞት ነው የምፈልገው፣ መድን አልፈልግም፣ መድኃኒቱንም አልወሰርኩም። የእናቴን ነገር አደር አንድ ነገር ስመኝ እያለች ይህን ስትለው ነበር ይህንን የሰማው ቤሉል ልቡ ተሰበረ። እንዴት ሰሀቴም እያለ ነይን ሄድ ሲላድ ደግሞ አዶናይ ችሎ አቴ ጅሜት ነው ይዞች የሚሄደው በማለት ሲከራከሩና ሲጣሉ ሄለን ከድንገት መታ ነበር። አንተ ምንድን ቤት ነህና ነው ይዛሀት የምትሄደው? እንብላ ገፍተራል ጥለው ትላለይ አይመለከትሽም ብሎ ጎትቶ ይዟት ይሄዳል። የዚህ ጊዜ እንግዲህ ሄለን የምገቧበት ያጣችው ሄለን በመደወል ወደ ቴዴጋ አግታቸው በማለት ነበረ ጉዷ ሊወጣባት አባት ሲል ያለችው። ሰላም ጤና ይስጠለን ውድ እና የተከበራችሁ የተናል ቤተሰቦች እንኳን ወደስታን በሰላም መጣችሁ። እንግዳ ክፍል ሰላሳ ሁለት ተለቀቀ። ወደ ክፍል ሰላሳ አንድ ስንመለስ እንግዲህ ኤልሹ የቅጣቷን ልትቀጣ ኑኑ ላይ የደረሰውን ሚስጥር አወጣለሁ በማለት ስትጮህባት ነበር። የተደበቀ ሚስጥርሽን አውጭ በማለት ነበረ። ይሄንን የሰማይ ጊዜ እንግዲህ እሱም ይሄንን እያለች ስትጮህ ገትቶ ነበረ። ይዟት የሄደው እህቱን ወንድሜን አንተን ለመጠበቅ የማደርገው እና የመወስደው እርምጃ ነው እያለኝ ነበር። ምንድን ነው እኔን የምጠብቂ ብሎ ሲላትም ፋይሉን አንጥታ የተደበቀው ኑኑ ቫይረስ የተጠቃችበትን አንጥታ ትሰጠዋለኝ ማለት ነው። ይህንን ያየውን ቤሉል እንግዲህ በጣም በስሜት ሆኖ ያነበውም በጣም አመናቃታው። ብቻውን ሆኖ ማውራት ብቻ ሆኖ አምላኪ እያለ ወደ ፈጣሪው መማፀን ጀመረ። እሷም ወረቀቱን ይዛ ወንድሜ ምንድነው እኔ አንተን ለመጠበቅ ነው እያለ ብትለውም እሱ ግን ይሄን ታደርጊያለሽ እንዴት ነው ልጅቷን ይሄንን እያወቀች እንዴት እንደዛ አስቻላችሁ እያለ ነበር። ማንም ያወቀ የለም እያለች ነበር ይህንን ሰምቶ እንግዲህ እሱም ተናዶ ወረቀቱን ቀምታው ይዛው ሂዳለች። ቤሉል ግን እንቅልፍ ነስቶታል። ልጅቷን እየሄጄ ሕክምና ማድረግ አለብኝ እያለ ነበር። እንግዲህ እሷም ኑኑም ወንድሟ መኩሪያ መጥቷልና ከክፍለ ሀገር መጥቶ ወንድሟን አግኝታ ሰላም ብላ ቁጭ እንዳለች ቤሎ ቤሉል ሊመጣና ይወስዳታል ማለት ነው። እሷን ወስዶ እንግዲህ ሲጠይቃት ነበረ። ሁሉንም ነገር አውቄያለሁኝ፣ ለምንድነው ዝም ያልሽው? ለምንድነው ማንም ሰው የሚያውቅ የለም። እንግዲህ በቃ ሁሉንም ካወቀው የእናቴን ነገር አደራ እያለችው ነበረ? ለምንድን ነው በስመ አብ በይ እንደዚህ የምትዩ? እንዴት ነው እያላት ነበረ ቤሉልም በፍጹም እኔ ምንም ህመም አይሰማኝም፣ ስለዚህ የተሰጠኝንም መድኃኒት አልወሰድኩም እየወሰድኩ አይደለም ስትለው ነበር። በፍጹም ሁሉንም ነገር ለማረጋገጥ እዛም ሄዶ መድኃኒቱንም አልወሰድኩም ትያቸዋለሽ። ይሄ የሚቀመጥበት አይደለም ሆስፒታል ይዤ እሄዳለሁ በማለት ቤሉልም ይላታል ማለት ነው እንግዲህ የእናቴን ነገር እኔ አልሄድም ትለውም ይዤ እሄዳለሁ ይላታል። እሷም በሱ መሰረት እሺ እያላይ ነበር፣ እየተናደደም ነበር። በቃ በተፈጠረው ነገር ሁሉንም ነገር ጠየቃት። እንዴት ሆኖ ነው እንዴት እያላት ነበር። አላቅም እየታገትኩኝ ጊዜ ነው እንደዚህ ሆንሽ እየተባልኩት በማለት በለቅሶ ትነግረዋለች። እሱም መኪናውን ሁሉን ነገር ታልከ ቁጥሩንም እየጠየቃን ነበረ የዝግሴ እሱ በጣም በጥያቄ ውስጥ ይሆናል። አዶናይ ደግሞ እንደ ፍሪ እያደርገዋል ማለት ነው። የውነት መስሎት ያኔ አፈቅረዋለሁ ከሱ ጋር ነው ስትል እውነት አድርጎታል አዶና እሷ ግን እነሱ ሲያሰቃዩዋት ከሱ ለመራቅ ያደረገችበት እንት ነበርና፣ አሁን ላይ ግን ሁሉንም ነገር አውቋል። በቃ ይሄን ሆነች ነው ከኔ መራቅ ያሰብሽው እያላት ነበረ! አው → አዎ በማለት ነበር እንግዲህ፣ ሁለቱም ይሄንን እያለች እያወራት ስለነበረ በቃ ሆስፒታል ውስጥ ጂ ሁሉንም ነገር ማወቅ ፈልጋለሁ ሲላት ነበር። እናም እሷ ተስፋ የቆረጠ ይቋም በኋላ ሞቴል ነው እየጠበቅኩ ያለሁት በቃ ምንም ነገር አልፈልግም፣ እያለ እያለቀሰኝ ስለ እናቷ ስትነግረው ነበር። ማንም ሰው የማያቅ የለም እያለች ኤልሹ ማለት ነው ይሄንን በፍጹም አልቀበልም። ይቺ በቃ ግቢ ከብርድ ላይ ብሎ እሷን ወደ ቤት ያስገባታል ማለት ነው ቤሉን። እሱም ንበሮ ነው ወደ ወደ እያለ እንዴት እያለ በተፈጠረው ነገር እየተናደደም ነበረ። ከዛም እንግዲህ ቤሉ ማነው አዶናይንም የመኪናውን እንትን እየጠየቀው ነበረ ያለው ማለት ነው። ምክንያቱም እነዚህን ሰዎች ማወቅና መያዝ አለብኝ ብሎ በጣም እየተናደደ ይገኛል ማለት ነው ቤሉል። ኑኑም እንግዲህ የእሱን ሀሳብ ተቀብላ ሆስፒታል ለመሄድ እየፈለገ የነበር ማለት ነው። ከእሱ ጋር ተቃቅፋ ይዞች በማለት ነበረ ሲያቅፋት የነበረው ማለት ነው። እንግዲህ ባንድ ነው ሳለ በሚያወሩ ሰዓት እሱና እሷ ነይ እያላት ነበረ። ከድንገት እንግዲህ ይመጣል። መጀመሪያ ወደ ወንድሟ ስትሄድ ነው ከሞክሪያ ጋር ሆና ነይ ብሎ ጎቱ ሲ ምን ፈልገህ ነው እኔ እዚህ ልጅ ጋር መንዘላዘል ሲል በቃ ወንድሜ ደርሽ እመጣለሁ ፈልጊያ ነው ለቁም ነገር ሲል በእህቱ የማይደራደረው ሞክዬም ይህንን እንትን ሲል ነበርና በቃ ይሶች በማለት ሁሉንም ማጽናንቷት፣ እሷም ወደ ቤቷ በመግባት እሱም አንድ ሀሳብ የመጣለት ሆስፒታል ወስቼ ሁሉንም ነገር ማረጋገጥም መድኃኒቱንም ስላልወሰደች ለዶክተር መናገር አለብኝ በማለት ነበረ የወሰነው ማለት ነው፣ ቤሉል ምክንያቱም ሚስጥር ሆኖ ነበረ ይሄ ሄለን ተንኮል። አሁን ላይ ከሰዎች ይገባ ነው ማለት ነው። እናም እንግዲህ ይህንን እያለች ሄለን ይህን ተንቀፍላ ሳለ እሱም ሲጨቃጨቁ እየጣላሉ ከድንገት ትመጣና ሄለንም ለምንድን ነው ምንድን ነው አንተ ቤሎልስ ምንድን ነው እያለኝ ይሄ ቁጭ የሚያስብል አይደለም እኔ እኮ በቃ ያመኝም ደግሞ እሷ ናት እሱ ነው እየተከተለ እንትን የሚለው ይብላኛል ብላ ሄለን ስትዋሽ ነበረ በፍጹም ይናተል እያለ እትዬ ስትል በቃ አትፍሪ ለመናገር ፈርተሽ ነው በቃ አትፍሪ እያላት ነበረ ማለት ነው እና ይህን እየተጨቃጨቁ ሳለ ቤልማ ነው አዶናይም መጥቶ በቃ ብሎ ከሱ ላይ ይመነጭካት አለ። ረፋ አዶናይ አሁን የምርጸብ እንዳትመጣ እያለው ነበር። አዶናይም በመሀል እየገባ እሷም እንግዲህ እናትየዋ በጣም እየተናደደች ነው። እንዴት ይህንን ይለኛል። አሁን ማሚ ታርፍ ያለሽ እያለ እይተን እያልሽ ነው እያላት ነበረው ማለት ነው፣ እየተጨቃጨቁ ነበረ። ወደ እንትና እንትናጋ ስንመጣ ታዴ ታዴጋ ታዴ እንግዲህ በሞኮ ፍቅር ብድ ብላለች፣ ስልክ በመደወል እንግዲህ ደዌለት እስኪ ወይኔ፣ ታዴ ግን እዚህ ጋ በጣም አያሳቀችኝ። ድዊለት ብላ ድምፅ ልስማው ብላ ፍቅር እንደዚህ ነው እንዴ? ረ የታደ ደግሞ በጣም ኦቨር ወጣኩው። ተደውልለት አለች እህቱ መሲ ማለት ነው እስቲ እንስማው ክፍለ ሀገር ነው ብላ እህቴ መጥቻለሁኝ እኮ ይላታል። እንዴ መጥቻለሁ ሲል ወሬውን ሳይጨርስ ታዴ እንግዲህ ከላይ ይትንጽ እየዘለለች መታ እሞኩ ላይ ቁጭ ዝልበታለች ዘላ እንዴት ናፍደ ግን ያንቺ ሴት ተመታ ነው እሱ አይገባም። እሷ ግን ብዙ ብዙ ትላለች ማለት ነው። የሱ ጊዜ እያወራች ሳለ ወይኔ ልጅት ወጣሽብኝ እኮ ምን ሆነች ነው ይላታል ማለት ነው። እሱም እንግዲህ ይህም ባላት ጊዜ አይ ደህና ነው ሆይ፣ ሁሉ ደህና ነው እያለችው ነበረ። ይህ እሱ እንግዲህ ይህንም ባላት ጊዜ በጣም ትናድዳለች።

ይህን አዲስ የተለየ ነው። እንግዲህ ታዲያ ሁሉንም ነገር እያደረገች ነው ያለችው እና እሱ እንደገባው በላይ የማታደርገው ነገር የላትም። መሲም ደግሞ ወደ መሲ ስንመጣ እንግዲህ መሲም ከቴድጋ ስራዋን ለመጀመር ወስናለች ማለት ነው። ሁሉንም ነገር እንግዲህ እህቱን ስመጣ መጥቶ ሰላም ብችላት ቁጭ ትልና እያወራች ሳለ እንግዲህ እሱን ለማስቀናት ብላ ታዴ እዚህ ዝም ብላ ውሸቷን ስልኳን ከሌላ ሰው ጋር ታወራለች። አይ እንግዲህ ሌላ ሰው እንትን እላለሁ ጠፍሃለሁ እያለች እሱ ከሚገባው መስሏት እየወረች ነበረ። የዚህ ጊዜ ስልኳን በማውራት ታዴ እንግዲህ ስልኬ ጠራ ብላ የውሸት ፕሮፓጋንዳዋን ትሰራበታለች። እሱ ግን አይበርደው አይሞቀው ሞኩ ማለት ነው። እሷ በሱ ፍቅር አብዳለች። እሱ ግን ጭራሽም ምንም አልመሰለው ጅን ጅንኑ ነው። ከዚህ ጊዜ እንግዲህ ታዴ ስልኳ ላይ እያወራች ውሸቷን ስትቀደድ፣ እንግዲህ ተንኮለኛዋ መሲ ደግሞ እስካሁን እኮ እንትን እያለ ነው ብላ ነክታባታለችና መልሳ ትደውልበት አለ ጆሮዋ ላይ መሲ ማለት ነው። መሲ ሲደውልባት እንግዲህ የራሷ ስልክ ውሸቷን እያወራች ነበር። እንግዲህ እሱም ተነስቼ ልተኛ እያለ ነበርና እያዳመጠ እያለ ሄድ በቃ ተኛ አረንዱ ምን ቡርነች ብላ እሷን ጉዷን ታጋልጣታለች ማለት ነው። ተነስቶ እሱም ይሄዳል ማለት ነው።

እንዲህ ከዛ ለመሲ ሁሉንም ነገር ነገረቻት። እን ሳምቶ እንድ ምሽን ስትላት ዴነክጣለ ግን ምን ጉር ነው እያለ እሱ እንዲሁ ዴንግጦ ስመው ስትሄድ ጉንጮን ይዞ ይቀራል ማለት ነው። ታደግ አስገድዳ ሳምችው ማለት ነው። የዚ ጊዜ እንግዲህ እሱ ምን አይነት እብድ ናት እያለ? እሱም ተገርሞ ጉንጮን ይዞ እንትን ይላል ማለት ነው። መጀመሪያ አዙሯት የወደቀች ነበረ የመሰለችው ማለት ነው። እንግዲህ ወደ ኑኑ ጋር ስንመጣ ኑኑና ማነች ቤሎይ በአንድ ሆኖ ሳለ ይዟት ሊሄድ ተነስተዋል። ወረቱንም ይዞ ይሄ በስይዞ የሚቆይ አይደለም፣ ስለዚህ መሄድ አለብሽ ብሎ እየተጓተቱ፣ ሄለንም እንግዲህ መታ ምንድን ነው የምትሉት እያለች ሆስፒታል አንተ እኮ ጮኛ ያለህ ልጅ ነህ። ስለዚህ ከማንም ሴት ጋር የምትንዘላዘል አይደለህም። ሲቀጥል ደግሞ እናቷ ነህ አባቷ ነህ። እኔ ከፈለግኩም ሆስፒታል እኔ ወስዳታለሁ ራሴ እያለች ነበር። በቃ እኔ ነኝ እያለች የሄደው በቃ እኔ አላመመኝም እንዳውም እገባለሁ ክላስ በማለት እሷ ስትሄድ ነይ እጄን ያዥኝ ብሎ ቤሉን እጁን ልክ ይስትላለይ ከዛም ደግሞ አዶናይ መጥቶ ትር ያደረጋል ይናደዳል ነይ ብሎ እጇን ጎትቶ ይዟት እየወጣ ነበረ እንግዲህ ሄለን ይሄ ጉድ ከታወቀ ቤ ብላ ጉድ ይሆናል ያለችው የምትይዘው የምትጨብጠው ያጣችው ሄለን አስመስዋ ወደ ቴዲ በመደወል ልጅቷን ሆስፒታል ይዟት እየሄደ ነውና እና ምን ላድርግ እያላት ነበር ይታገቱ አግታቸው እያለች ነበረ እንግዲህ ያግታቸዋል ወይስ አያግታቸውም? የሚለው አያግታቸውም ነው የምንለው አሁን ላይ። ምክንያቱም መሲም ከቴዲ ጎን ሆና ልትሰራ እንትን ብላለች ማለት ነው፣ ወስናለች። ይዚህም ጊዜ እንግዲህ እሷም ለባብሳ ይህን ስራ እንግዲህ ልጀምረው ነው በማለት ለጓደኛዋ ታዲ ጀም እንግዲህ ካልሽ ፈጣሪ ሆነሽ እያለች ነበረን። ይፈራለሁ እያለች ነበረ። እዚህ ላይ ነበረ እንግዲህ እሷ ሞታ ቴድን እየጠበቀች ያለቀው፣ ቤሉል እና ኤልሹም ወደ ሆስፒታል ሄደዋል ማለት ነው። እንግዲህ እዚህ ላይ ነው ያለቀው። ለነበረን ቆይታ አመሰግናለሁ። ቀጣይ ጤንነቷ ይታወቃል። ምክንያቱም ማወቅ አለባት ራሷን። የዚህ ጊዜ ሄለን ታፍራለች ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።